ኢትዮጵያ እንዴት ነው ማድረግ ያለባት የሚለውንም ነገር ደግሞ አገር በቀል የሆነ አስተሳሰብ ያስፈልጋል። በጋራ ታሪካችን በጋራ አብሮነታችን ለመቀጠር የሚያግዙ የወል ትርክት የሚያደርገውን የኩራት ምንጭ የሚሆነውን በታሪክ መሰረት ላይ ነው። አርበኝነትንና አብሮነትን የምትፈጥረው የምንወስዳቸው ዘዴዎች የመፍትሄ አመላካቸው ነጥቦች ምንድን ናቸው? አማራ የሚባል አገር፣ ኦሮሞ የሚባል አገር፣ ትግሬ የሚባል ሀገር ልክ እንደ አውሮፓ ዩኒየን እና እነዚህ ደግሞ በጋራ የተመሰረቱት ዩኒየን አይነት ነገር ሆነ። ለምን በተለያዩ ቡድኖች መካከል የሚነሱ ቅሬታዎች አሉ። እነዚያ ግጭቶች ሁልጊዜም አሉ፣ በሁሉም ደረጃዎች ውስጥ አሉ። የአብዛኛው ሕዝብ ግን የኢትዮጵያን ቀጣይነት ይፈልገዋል። መነሻ ችግራቸው ምንድን ነው? ወድ በማስባስ ተብሎ አዲስ ትርክት የወድ ማስባሻ እየተፈጠረ በዛ ላይ የቀጠለው አለ።